ሰላም ሰላም! የዘመን ስፖርት ቤተሰቦች እንዴት ቆያቸው? ዘመን ስፖርት የተለያዩ የሀገር ውስጥና የውጭ ትኩስ ስፖርታዊ መረጃዎችን የምታገኙበት ቻናል ነው። ይህንን ቻናል ለላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑና የተለያዩ ስፖርታዊ መረጃዎች ወደ እናንተ ተልትሎ እንዲደርሳችሁ ከወዲሁ ለማሳሰብ እንወዳለን። እንግዲህ በትላንትና ምሽቱ ጨዋታ የተለያዩ የአውሮፓ ታላላቅ ክለቦች ጨዋታቸውን አድርገዋል። ከእነዚህም ውጭ የእንግሊዝ ፕሪሚየር ሊግን በዛሬ ዕለት በበለጠ የምንመለከት ይሆናል። እንግዲህ ትላንትና የእንግሊዞቹ ሀያላን ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ቼልሲ እንዲሁም ሊቨርፑል እንዲሁም

ብሬንትፎርድ ከቸልሲ፣ ፉላም ከሊቨርፑል፣ ቶተናም ሆትስፐር ከሳውዝሃምፕተን እንዲሁም በማንቹሪያን ደርቢ ማንቸስተር ዩናይትድ ከማንቸስተር ሲቲ ነበረ ጨዋታቸውን ያደረጉ። በዚህም ጨዋታ እንግዲህ ብሬንትፎርዶች ከቸልሲ ጋር ዜሮ ለዜሮ በሆነ አቻ ውጤት መለየት ችለዋል። የኤንዞ ማሬስካው ቸልሲ እንግዲህ ጥሩ የሚባል አጀማመርን ያሳየ ቢሆንም ነገር ግን ጨዋታዎቹ የበዙ በሄዱ ቁጥር የኤንዞ ማሬስካው ቸልሲ አቋም መዋዠቅ አስከትሎበታል ማለት ነው በትላንቱ ጨዋታ ጨዋታም እንግዲህ የኤንዞ ማሪስካው ቸልሲ በቶሚያስ ፍራንኩ ብሬንትፎርድ ነጥብ መጣልም ችሏል። እንግዲህ ብሬንትፎርዶች በእንግሊዝ ፕሪሚየር ሊጉ ጥሩ የሚባል አመት ነው እያሳለፉ የሚገኙት። ማለትም እነሱ ከጠበቁትም ከፍ ያለ ደረጃን ይዘው እንደሚጨርሱ የታመነ ጉዳይ ነው። ሌላው ጨዋታ እንግዲህ ፉልሃም በሜዳው ሊቨርፑልን ያስተናገደበት ጨዋታ ነበረ። ይሄ ጨዋታም እንግዲህ በማይታመኑ ሁኔታ ሊቨርፑል በፉልሃም መሸነፍ ችሏል። እንግዲህ ፉልሃም በዚህ የውድድር ዓመት በተለይም የእንግሊዝ ፕሪሚየር ሊግን ሀያላን የሚበሉ ክለቦችን እያሸነፈና ነጥብ እያስጣለ ነው መምጣት የቻለው ሊቨርፑልንም በትላንቱ ጨዋታ ማሸነፍም ችሏል እንግዲህ ሊቨርፑልም የትላንቱን ጨዋታ ማሸነፍ ቢችል ኖሮ ነጥቡን እንግዲህ ወደ አስራ አራት በማስፋት ከአርሰናል ጋር ያለውን የነጥብ ልዩነት ወደ አስራ አራት በማስፋት ለእንግሊዝ ፕሪሚየር ሊግ ዋንጫ እጅጉን የሚቀርብበት ነበረ ነገር ግን በመሸነፉ ይህንን እድል ሳይጠቀምበት ቀርቷል ተናደብ በቀዳሚው ጨዋታ ኤቨርተን ጋር በነበረው ጨዋታ ማለት ነው አቻ በመውጣቱ ያን ያክል የነጥብ ልዩነቱ ልዩነት ማሳየት አልቻል ሌላው ጨዋታ እንግዲህ ቶተና ሞትስፐር ከሳውዛምፕተን ያደረጉት ጨዋታ ነው። እንግዲህ ሳውዛምፕተን ቀድሞኑ መውረዱን አረጋግጦ ነው በዚህ ጨዋታ መካፈል የቻለው። ቶተና ሞትስፐሮችም ይህንን ጨዋታ ሶስት ለአንድ በሆነ ውጤት ነው ማሸነፍ የቻሉት። በዚህ ጨዋታ ላይ እንግዲህ የሳውዛምፕተኑ ግብ ጠባቂ የቀድሞው የአርሰናል ተጫዋች ማለት ነው አሮን ራምስዴልን ነው መመልከ የምንችለው አሮን ራምስዴል እንግዲህ በታሪኩ ለሶስተኛ ጊዜ ነው እንግዲህ ወደ ቻምፒዮንሽፑ መውረድ የቻ በእውነቱ አሮን ራምስዴል በግል ያለው ብቃት የተሻለ ቢሆንም፣ ነገር ግን እድል በሯን የዘጋችበት ይመስላል። ከበርንማውዝ ጋር በመጀመሪያው የፕሪሚየር ሊግ ጨዋታ ከበርንማውዝ ጋር ወርዷል። ከዛም ከሸፊልድ ዩናይትድ ጋር ነው ወደ ቻምፒዮንሽፕ መውረድ የቻለው። አሁን ደግሞ ከሳውዛምፕተን ጋር ለሶስተኛ ጊዜ ነው መውረድ የቻለው ማለት ነው። ሌላው እንግዲህ በእንግሊዝ ፕሪሚየር ሊግ ተጠባቂ የነበረው ጨዋታ ነበረ የማንቹሪያን ደርቢ፣ ማንቸስተር ዩናይትድ ከማንቸስተር ሲቲ የሚያደርጉት የመልስ ጨዋታ። በዚህም ጨዋታ ማንቸስተር ዩናይትዶች ከማንቸስተር ሲቲ ጋር ዜሮ ለዜሮ በሆነ ውጤት መለየት ችለዋል። እንግዲህ በዚህ ጨዋታ ከፍተኛውን ግምት ለፔፕ ጋርዲዮላው ማንቸስተር ሲቲ የተሰጠ ቢሆንም ነገር ግን ማንቸስተር ዩናይትዶች ዜሮ ለዜሮ በሆነ ውጤት መለያየት ችለዋል። እንግዲህ በዚህ ጨዋታ ማንቸስተር ዩናይትዶች አርባ ፐርሰንት የኳስ ቁጥጥር ሲኖራቸው ማንቸስተር ሲቲ ስልሳ ፐርሰንቱ ይዘውም ጨርሰዋል። እንግዲህ ሮበን አሞሪ በሚታወቁበት የሶስት ስድስት አንድ አተላለፍ ነው ማንቸስተር ዩናይትዶች ይዘው መግባት የቻሉት። በዚህም ግብ ጠባቂያቸውን አንድሬ ኦናናን በግብ ጠባቂነት ቦታ ላይ ይዘው መግባት ይችሉ ማዝራዊ፣ ሃሪ ማጓየርና ሌኒ ዮሮ ከኋላ መስመር፣ እንዲሁም ካዝሚሮና ዩጋርቴን መሃል ላይ እንዲሁም ዲያጎ ዳሎ፣ ብሩኖ ፈርናንዴስ፣ ጋርናቸውና ፓትሪክ ዶርጎን ፊት ላይ ነው ይዞ መግባት የቻለው። ያው እንደሚታወቀው በሮበን አሞሪ ማሰላለፍ ዲያ ጎዳሎና ፓትሪክ ዶርጉ የክንፍና ክንፉ መስመር ይዘው ኋላና ፊትን በረዥም ትንፋሽ በመሮጥና ኳሶችን ወደ መሀል ሰንጥቆ ለመግባት በሚያደርጉት ጥረት ነው የሚታወቁት። ይህንንም ጨዋታ በትላንቱ ጨዋታ ላይ መመልከት ችለናል። በተለይም በዚህ የውድድር አመት ከአርሰናል ታዳጊ ቡድን ያስፈረሙት ፓትሪክ ዶርጉ የተሻለ እንቅስቃሴ ነው ማሳየት የቻል ፊት መስመር ላይ ረስመስ ሀይሉንድን ነው ይዘው መግባት የቻሉት ማለት ነው። ማንቸስተር ዩናይትዶች በእንግዲህ የፔፕ ጋርዲዮላው ማንቸስተር ሲቲም በአራት አራት ሁለት አሰላለፍ ነው ወደ ሜዳ የገባው ማለት ነው። በዚህም በረኛቸውን ኤደርሰንን ከኋላ ያሰልፈው ነው ማንቸስተር ሲቲዎች መግባት የቻሉት ከ በመከላከሉ ላይ ኒኮ ኦሪሌ፣ ጆስኮ ቫርዴል፣ ሩበን ዲያዝ እና ማቲየዝ ኑኔዝን ከኋላ ላይ ሲያሰልፉ ማቲዮ ኮቫችች፣ ኢካይ ጉንዷን፣ በርናርዶ ሲልቫና ኬቨን ዲብሮይነ መሀል ላይ እንዲሁም ኦማር መርሙሽና ፊልፎደንን ፊት ላይ ነው አሰልፈው መግባት የቻሉት። እንግዲህ የማንቸስተር ሲቲው ሌጀንድ እንግዲህ ኬቨን ዲብሮይነ በዚህ ጨዋታ የመጨረሻው መሆኑ ይታወቃል። ይህንን አሰላለፍ ነው እንግዲህ ሁለቱም ቡድኖች ይዘው መግባት የቻሉት። የተለያዩ የጨዋታ ቅያሬዎችንም መመልከት ችለናል ማለት ነው። እንግዲህ በዚህ ጨዋታ ላይ ለወትሮ እንግዲህ ተጠባቂ የነበረው የማንቹሪያን ደርቢ እንግዲህ በትላንቱ ጨዋታ ያን ያክል የሚጓጓለት አይነት ጨዋታ አልነበረም። ምክንያቱም ሁለቱም ክለቦች ጥሩ ሁኔታ ላይ ባልነበሩበት ሁኔታ ነው እንግዲህ የተገናኙት ማለት ነው። በዚህም ጨዋታ ጥሩ ፍክክር እንመለከታለን ብለን አስበን የነበረ ቢሆንም ነገር ግን ያን ያክል ጥሩ እንቅስቃሴም አልታየበት እንግዲህ ከአንደኛው ደቂቃ ጀምሮ እስከ ሰማንያ አራተኛው ደቂቃ የተለያዩ የቢጫ ካርዶችን ነው መመልከት ይቻል ነው። በዚህም በመጀመሪያው ደቂቃ ሩበን ዲያ ፋውሎችን የመጀመሪያውን ቢጫ ካርድ ተመልክቷል። እንዲሁም በአርባ ስድስተኛው ደቂቃ በርናርዶ ሲልቫ ሌላውን የማንቸስተር ሲቲ ሁለተኛ ቢጫ ካርድ ሲመለከት በስልሳ ሰባተኛው ደቂቃ፣ በሰባ አምስተኛው ደቂቃ እና በሰማኒያ አራተኛው ደቂቃ የማንቸስተር ዩናይትዶቹ ዲያጎ ዳሎ፣ ሜሰን ማውንትና ሌኒ ዮሮ ሶስት ተከታታይ ቢጫ ካርዶችንም ሲመለከቱ ተመልክተናል። እንግዲህ በዚህ ጨዋታ ላይ የተለያዩ ቅያሬዎችንም ተመልክተናል። ታክቲካዊ ቅያሬዎች እንዲሁም የቦታ ላይ ቅያሬዎችንም የተመለከትንበት ጨዋታ ነበረ። በዚህም ጨዋታ በአምሳ ስምንተኛው ደቂቃ የማንቸስተር ዩናይትዱ ሃሪ ማጓየር ተቀይሮ በመውጣት ቪክተር ሌንድሎፍ መግባትም ችሏል። በአምሳ ስምንተኛው ደቂቃ የማንቸስተር ሲቲ ፊል ፎደን በጀረሚ ዶኩ ተቀይሮም ሲወጣ ተመልክተናል። እንዲሁም በማንቸስተር ዩናይትድ በኩል ረዥም ሳምንታቶች በጉዳት ያልተመለከትነው ሜሰን ማውንት በሰባ አንደኛው ደቂቃ በመሃል ተጫዋቹ ጋርቴ ተቀይሮ ሲወጣ ተመልክተናል። እንዲሁም በዚሁ በሰባ አንደኛው ደቂቃ ራስመስ ኃይሉን በጆሽዋ ዚሪክዚም ተቀይሮ ሲወጣ ተመልክተናል። በሰባ አራተኛው ደቂቃ የማንቸስተር ሲቲዎቹ ኤካይ ጉንዱዋንና ኒኮ ኦሪሌ በሪኮ ሉዊስ እና በጃክ ግሪልሽ ተቀይረውም ሲወጡ የተመለከትንበት ጨዋታም ነበረ። ነገር ግን ማንቸስተር ዩናይትዶችና ማንቸስተር ሲቲዎች ያን ያክል የጨዋታ ፉክክር ሳያሳዩ የጎል ሙከራም ብዙ ሳንመለከትበት ዜሮ ለዜሮ በሆነ ውጤት ጨዋታውም ተጠናቋል ማለት ነው። ማንቸስተር ዩናይትድ 40 ፐርሰንት፣ እንዲሁም ማንቸስተር ሲቲ 60 ፐርሰንት የጨዋታ ፖዚሽን ሲኖራቸው እንዲሁም የማዕዘን ምንት ማንቸስተር ዩናይትዶች አምስት ማድረግ ሲችሉ ማንቸስተር ሲቲዎች ሶስት ብቻ ነው ማከናወን እየቻሉ እንግዲህ በመልሱ የማንቹሪያን ደርቢም ካለምንም ጎል ዜሮ ለዜሮ በሆነ ውጤትም ተጠናቋል። ማንቸስተር ዩናይትድ በታሪኩ ለመጀመሪያ ጊዜ ከሲቲ ጋር ባደረጋቸው ተከታታይ አምስት ጨዋታዎች ሳይሸነፍ መ ጓዝ የቻለበትም ጨዋታ ነበረ። እንግዲህ ሁለቱም ቡድኖች የተሻለ እንቅስቃሴ ማሳየት ቢችሉም ጎል ለማግኘት ያደረጉት ጥረት ግን እዚህ ግባ የሚባል አልነበረም። በጨዋታው በዘጠና ደቂቃ ውስጥ በአጠቃላይ ሁለት ትልልቅ የግብ ድሎችን ብቻ ነው መፍጠር የቻሉት። ጨዋታው እንደተጀመረ ኤልሃንድሮ ጋርናቾ በመጀመሪያዎቹ 60 ሰከንዶች ውስጥ ወደፊት በመግባት በተቃራኒ የግብ ክልል ውስጥ ጥፋት ተሰርቶብኛል በማለት የፍጹም ቅጣት ምጥሪ ቢያሰማም የማልዳኛው ግን ከሳጥኑ ውጭ ነው ጥፋት የተሰራው በማለት ፔናሊቲን ፔናልቲውን ሰርዘውታል። በመጀመሪያው አጋማሽ በሁለቱም ቡድኖች በኩል ጥረትን የተመለከትን ቢሆንም ጫና ለመፍጠር በቂውን እንቅስቃሴን ግን መመልከት አልቻልንም። ሲቲዎች ከ60 ፐርሰንት በላይ የኳስ ቁጥጥር የነበራቸው ቢሆንም በመልሶ ማጥቃት ችግር ለመፍጠር እድል ሲጠቀም የነበረው ግን ባለሜዳው ማንቸስተር ዩናይትድ ነበር። በሁለተኛው አጋማሽም ከሁለቱም ቡድኖች በኩል የተጫዋች ለውጦች ነበሩ። ያም ሆኖ ምንም የተፈጠረ ነገር አልነበረም። በተመለከት ነው የመጨረሻው የማንቹሪያን ደርቢ ሁለቱ ቡድኖች እንደ ወቅቱ ያቋማቸው ጥሩ የሆነ እንቅስቃሴን ሳያስመለክቱን ጨዋታው ተገባዷል። የሲቲው ተጫዋች የምንጊዜም ሌጀንዶ ኬቨን ዴብሮይነ ክለቡን ከመልቀቁ በፊትም ያከናወነው የመጨረሻው ደርቢ ሆኖ ተመዝግቦለታል። ዩናይትድ ዋና አሰልጣኝ ሩበን አሞሪምም ይህ ውጤት ከዝቅታቸው ላይ መሩበት እንደሆነ ተናግረዋል። ሩበና ሞሪም ጥሩ ተጫውተናል፣ ነገር ግን ነጥብ ላለማጣት እና እያንዳንዱ ጨዋታ በሜዳችን የማሸነፍ ወኔ እዚህ አለ ብዬ አላስብም። ለትልቅ ነገሮች መዋጋት ያስፈልገናል። ለትልቅ ነገሮች የምንታገል ከሆነ ጥንካሬያችን ፍጹም የተለየ ይሆን ነበር ብለዋል። የፔፕ ጋርዲዮላ ማንቸስተር ሲቲም ይህንን ጨዋታ ቢያሸንፍ አራተኛ ሆኖ ለመጨረሽ ያለው ተስፋ ከፍ የሚያደርግበት ነበረ። ፔፕ ጋርዲዮላ ከቸልሲ በአንድ ነጥብ ዝቅ ብሎ በአምስተኛ ሁለተኛ ደረጃ ላይ ይገኛል። ዩናይትድ በበኩሉ ወደ 13ተኛ ደረጃ በመውጣት አሁንም ከ31 ጨዋታዎች በኋላ አራት የግብድ አስመዝግቦ ይገኛል። አሞሪም በቡድኑ ብቃት ላይ መሻሻልን አይቻለው ብለዋል። በአንድ ለአንድ ግንኙነቶች ተጫዋቾቹ በቦታዎች ላይ የበለጠ ምቹ ናቸው። በመስመሮች መካከል ተጫዋቾችን ማሸነፍና በኳስ መረጋጋትን አሳይተናል። እኛ የተሻልን ነበርን፣ ነገር ግን ብዙ የምናሻሽለው ነገሮች አሉን ብሏል። ተጋጣሚዎቻችንን ስመለከት ትልቅ ክፍተት እንዳለ ይገባኛል ነገር ግን እንደ መሪ ብዙ ጊዜ እንወስዳለን ማለት አልችልም። አስቸኳይ ስሜት ሊሰማን ይገባል። የተሻለ ነገር ለመስራት መቸኮል አለብን። እንደኛ ባሉ ክለብ ውስጥ ብዙ ጊዜ አይኖረን በችኮላ ላይነን ይህ ገልጽ ነው ሲል የማንቸስተር ዩናይትዱ ሩበን አሞሪም ተናግሯል። ከዚህ ጨዋታ ቀደም ብሎ በተጠናቀቀው እና በክራቨን ኮቴጅ መሪው ሊቨርፑል ከፉላያም ጋር ባገናኘው ጨዋታ በሚገርም ሁኔታ ባልተጠበቀ ፉክክር ፉላያም በሜዳው ሊቨርፑልን ሶስት ለሁለት በማሸነፍ ባርነ ስሎት የሚመራውን ሊቨርፑል ያሸነፈ የፕሪሚየር ሊግ ሁለተኛ ቡድን መሆን ችሏል። ኖቲንግሃም ፎረስት በመልሶ ማጥቃት በአንፊልድ አንድ ለዜሮ ካሸነፈው በኋላም ፉልሃም ሁለተኛው ክለብ ሆኖ ተመዝግቧል። በአሌክሲስ ማካሊስተር አስደናቂ ጎል ያልተደናገጡት ፉልሃሞች በመጀመሪያው አጋማሽ ሶስት ጎሎችን አስቆጥረዋል። ሉዊስ ዱያዝ በሁለተኛው አጋማሽ የተፈጠረውን ክፍተት በመጠቀም ሁለተኛ ጎል ቢያስቆጥርም ነገር ግን ፉልሃም በጀግንነት ሶስቱንም ነጥቦች የሙጥኝ ብሏል። የፉልሃም አለቃ ማርኮ ሲ ወደ ፍጹምነት የቀረበ ብቃትን አሳይተዋል። የሊቨርፑል የመሀል ሜዳ ክፍል ክፍተት እንግዶቹን ቀድመው እንዲመሩ አስገድዷቸዋል። ሪያን ግራቨንበርች በመሀል ሜዳ ለመጀመሪያ ጊዜ ያለ ኳስ የገባ ሲሆን ማካሊስተር ደግሞ በጨዋታው ላይ ሁለተኛ ሆኖ ወደ ላይኛው ጥግ ላይ በመጠጋት ኳስ ይዞ ለመግባት ጥረት ሲያደርግም ነበር። አንዲ ሮበርትሰን የፉላም ሁለተኛ ጎል ሲቆጠር ጥፋተኛም ነበር። የአርነስሎቱ ሊቨርፑል ዋንጫውን ለማንሳት በሚያደርገው የድል ግስጋሴ ፉላምን ማሸነፍ የቻለ ቢሆን የበለ የበለጠ ዋንጫውን ለማንሳት ይቀርብ ነበር። አሁንም ግን ሊቨርፑል ከአርሰናል ያለው የነጥብ ልዩነት ለክፋት የሚሰጥ አልነበረም። በሌሎቹ የእንግሊዝ ፕሪምየር ሊግ ጨዋታዎች እንግዲህ የአርሰናልና የሊቨርፑልን ጉዳይ የምንመለከተውም ይሆናል። ነገ ምሽት ሶስት ሰዓት ከአርባ አምስት በታላቁ የቻምፒየንስ ሊግ ጨዋታ የእንግሊዙ አርሰናል ከስፔኑ ሪያል ማድሪድ የሚያደርጉት ጨዋታም ይጠበቃል። ነገ በሚኖረኝ ዘገባም በስፋት የምመለስበት ጉዳይ ይሆናል። ክብረትና ክብረን የዚህ ቻናል ቤተሰቦች ይህንን ቻናል ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ